መጽሐፈ ጦቢት ምዕራፍ 12። ከዚህም በኋላ ጦቢት ጦቢያን ጠርቶ ልጄ፣ ካንተ ጋር ለሄደ ለዚህ ሰው ደሞዙን አይተስጠው ዳግመኛም ትጨምርለት ዘንድ ይገባል አለው። ጦቢያም አባቱን ወደ አንተ በደህና መልሶኛልና ሚስቴንም ፈውሶታልና ብሩንም አምጥቶልኛልና እንደዚሁም ሁሉ አንተንም ፈውሶሃልና የገንዘቤን እኩሌታን ስንኳን ብሰጠው የሚጎዳኝ የለም አለው። አባቱም እውነት ተናገር ካለው፣ ያንንም መልአክ ጠርቶ ከእናንተ ጋር የመጣሁትን የገንዘቡን እኩሌታ ሁሉ ይዘህ በተድላ በደስታ ሂድ አለው። ሮፋኤልም የዚያን ጊዜ ሁለቱን ሁሉ ጦቢያንና ጦቢትን ጠርቶ ቆይታ አድርጎ እግዚአብሔርን አመስግኑት አላቸው። ለእርሱም ተገዙ ለስሙም ምስጋና አቅርቡ። ስላደረጋችሁም በጎ ነገር ሁሉ በሰው ሁሉ ፊት እመኑበት። እግዚአብሔርን አመስግኑት፣ ስሙንም አመስግኑ። የእግዚአብሔርን ክብር ስራ ሁሉ በክብር ተናገሩ፣ ተአምራቱን ገለጡ። ለእርሱ መገዛትንም ቸል አትበሉ። የመንግሥትን ሚስጢር ሊሰውሩት፣ የእግዚአብሔርን ስራ ግን በክብር ሊገልጡት ይገባልና አከባበራችሁ ግለጹት። መከራም እንዳታገኛችሁ በጎ ስራን ስሯት። ጸሎት ከምጽዋትና ከፍቅር ከሃይማኖትም ነገር ጋራ ያማረ የተወደደ ነው። ሰርቆ ቀምቶ ካጠራቀሙት ከብዙ ገንዘብ በእውነት ያጠራቀሙት ጥቂት ገንዘብ ይሻላል። ምጽዋት ከሞት ታድናለችና ከአጢአትም ሁሉ ታነጻለች እና ወርቅ ከማድለብ ምጽዋት መስጠት ይሻላል። ምጽዋትና ጽድቅንም የሚያደርጉ ሰዎች ሁሉ ለራሳቸው ህይወትን ያገኛሉ። የሚበድሉ ሰዎች ግን ሰውነታቸውን ይጠሏታል። እነሆ ነገሩን ሁሉ ከእናንተ አልሰውርም። የመንግስትን ሚስጢር ሊሰውሩት እያማረ ነው፣ የእግዚአብሔርን ተአምራት ግን በክብር ሊገልጡት ይገባል እላችኋለሁ። የዚያን ጊዜ ግን ምራትህ ሳራና አንተ በጸለያችሁ ጊዜ የለመናችሁን ነገር ወደ እግዚአብሔር አደረሱ። አንተም ሬሳ በቀበርህ ጊዜ እኔ ካንተ ጋራ ነበርኩ። ቸል ባልህ ጊዜ፣ ምሳህንም ትተህ በተነሳህ ጊዜ፣ ሬሳንም ትቀብር ዘንድ በሄድህ ጊዜ፣ በጎ ስራንም መስራት ባልዘነጋህ ጊዜ እኔ ካንተ ጋራ ነበርኩ። ገዥ ፈጣሪ የሚሆን እግዚአብሔርም አንተን አድነህ ዘንድ ምራትህ ሳራንም ከሐዘኗ አረጋጋት ዘንድ ላከኝ። የቅዱሳንን ጸሎት ከሚያሳርጉ ወደ ከበረ ወደ ገነነ ወደ እግዚአብሔር ጌትነትም ከሚያገቡ ከከበሩ ከሰባት አለቆቹ አንዱ አለቃ እኔ ሩፋኤል ነኝ አላቸው። ይህንንም ሰምተው ሁለቱ ሁሉ ደነገጡ። ፈርተውም በግንባራቸው ፍግም ብለው ወደቁ። ፈጣሪያችሁ እግዚአብሔርን ፍሩት እንጂ እኔን አትፍሩኝ። እግዚአብሔር ፈጽማችሁ አመስግኑ። የፈጣሪያችሁ ፈቃድ አመጣኝ እንጂ ምስጋና ለእኔ አይገባኝምና ስለዚህ ነገር ለዘላለሙ በዘመናችሁም እግዚአብሔርን አመስግኑት። እኔ ግን ተገለጥሁላችሁ፣ መልኬንም አያችሁ። ከእናንተ ጋር አልበላሁም፣ አልጠጣሁም ወደ ላከኝ ወደ እግዚአብሔር እወጣለሁና፣ አሁንም በእግዚአብሔር እመኑ። ይህንን ሁሉ በመጽሐፍ እጽፍ ዘንድ መጣሁ አለ። የዚያን ጊዜ ተነስቶ ሄደ፣ ከዚያ በኋላ አላዩትም። ገናና ድንቅ በሚሆን በእግዚአብሔር ስራ፣ በተገለጠላቸው እግዚአብሔር በላከው መልአክም አመኑ።